እንዴት ምን አገበኝ እውቀትማ የሶቅራጥስን አጥንቻለሁ እንኳን ከእኛ ውስጥ ክርስቶስ ከኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ውጪ ያለው ኢየሱስ ምን እንደሚመስል ክርስቶስን ምን እንደሚመስል እውቀት የለኝም የመወቅ ግዴታም የለብኝም መብቴም አይደለም ነገ የለንም የለንም ዛሬ ነው እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ቢለኝ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው። ለመዳን መልካም ስራ መስራት የለብን። ለመዳን ግን አንሰራም። አሁን አንድ ጠንጤ መጥቶ ድናል ቢላችሁ ምርም። ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። አንድ ሰው ሚስቱን እንደዚህ እንደዚህ ስታደረጊ ታበሽቅኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደረጋለች። ሰዎች እንዳያበሽቁን ማድረግ እንችላለን አንችልም? ሰላም፣ ሰላም ጤና ይስጥልኝ። ወደ ቤተ ተዋህዶ ዩቱብ ቻናል ተከታታዮች እንደምንዋላችሁ እንደምንለስ አደረሳችሁ። እግዚአብሔር ይመስገን በጣም ደህና ነኝ። ወደ ቤተ ተዋህዶ ዩቱብ ቻናል ተከታታዮች ለዛሬም ለእናንተ ይጠቅማሉ፣ ይበጃሉ ያልኳቸውን አጠር አጠር ያሉ የአባቶቻችን የመምህራን ቤተክርስቲያንን ትምህርት ይዤላቸው ስለመጣሁ እናንተም እስከ ፍጻሜው ሰብስክራይብ፣ ላይክ፣ ሼር እያደረጋቸው እንደተከታተሉ እግዚአብሔር ስም ጠይቃቸዋለሁ። የተወደዳችሁ እግዚአብሔር ቤተሰቦች በዚህ ትምህርት እንግዲህ መጋቢ ሐዲስ እሸቱ ምን አገባኝ ይላሉ። እንዴት ክርስቲያን ሆኖ ምን አገባኝ ይላል? አብረን በጋራ እንከታተል። እንዴት ምን አገበኝ ለእውቀት ማወቅ የለብኝም ለጠቅላላ እውቀት የሶቅራጠስን ማጥ ንቻለሁ እንኳን ከኛ ውጭ ያለው ክርስቶስን ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ውጭ ያለው ኢየሱስ ምን እንደሚመስል ክርስቶስን ምን እንደሚመስል እውቀት የለኝም፣ የማወቅ ግዴታም የለብኝም፣ መብቴም አይደለም። በሰዎች ጉዳይ ገብቻ መብቶት አደለም አደለም። እንዴት ምን አገበኝ እንዴ ለእውቀት ማወቅ የለብትም። ለጠቅላላ እውቀት ለጠቅላላ እውቀት የእሱ ቅራተስን ማጥንቻለሁ። እንኳን ከእኛ ውስጥ የወጣለው ክርስቶስን እሱ አሁን እዚህ ጉዳይ ለዛ አይበቃም አልኩህ እንጂ እኔ ከ355 በላይ የፕሮቴስታንት መጽሐፎችን አንብቤያለሁኝ። ነገር ግን ያነበብኩት ለጠቅላላ እውቀት የወሬን ዕድሜ ማራዘሚያ ኪንን ለመውሰድ እንጂ ለምዕመናን ሊያስተምሩ አይደለም። እሱ ለውቀት ማስተፋፊያ ነው። ስለ ቁርአንም አንብብ ያለው ለራስ ነው እንጂ የሚቀረው ወደ ህዝብ ግን ለህዝብ አይቀርም። የሰማው ሁሉ ይወራል። እንደ ነፍስ ያላወቀ ህፃንና ነፍስ የረሳ ያይምሮ በሽተኛ በእምድ የሚታወቁት ያዩት ሁሉ ስለሚናገሩ ነው አይደል። እኔ ያነበብኩት ሁሉ አላወራ። የምረዳውን ሁሉ አልናገርም። መጥኜ ለክቼ። አፍ የሚጎርሰውን እጅ መጥነዋል እንደሚባለው ጆሮ የሚሰሙን ምላስ ይመጥነዋል። አንድ በት እኮ ከህሊናችን ከአይምሮአችን የቀደን የምንጠጣ ብርጭቆ ነው አይደል? አንተ ለምሳሌ ውሃ መጠጣ ብትፈልግ፣ በምን በብርጭቆ ነው አይደል? ባህር ውስጥ አትገባ የምችል ወይም ቧንቧውን ከፍታ አትለቀው። ትክክል። እኔ አነብብ ያለው ብዙ ነገር ነው። ያነበብኩት ብዙ ነገር ነው የማውቀው። ከዛ ውስጥ ግን ወጥ በማንኪያ እንደሚጨለፈው እንጀራ በቢላዋ እንደሚቆረጠው ውሃ በብርጭቆ እንደሚቀዳው ካነበብኩት ከተረዳሁት ካወቅኩት ለምእመናን ጆሮ የሚመጥነውን ንባቡ ለመምህራን አይምሮ የሚያጠግበውን ምስጢሩን ለምእመናን ህሊና የሚያሳርፉን ኃይለ ቃል መጠኛ እናገራለሁ። ስለዚህ እኔ ለጠቅላላ እውቀት ያልኩትን እዛው ፓስተሮቹን ሳገኝ ፕሮቴስታንቶቹን ሳገኝ አንድ ሙስሊም ወዳጅ ካለ ሳገኝ ስለ ቁራን ያነበብኩትን አወራዋለሁ። ደግ ደጉን የሚያግባብን የሚያደማምጥ ስለምሳሌ ስለ ሮመዳን ስለ ሻዋን እውቀት አለኝ። ያን ያጠናሁት እኔ እጸድቅበታለሁ ብዬ አይደለ፣ ሙስሊም ወንድሜን ሳገኝ ምግባባበት ስለሆነ፣ ቲክቶክ ላይ የሃይማኖቶች ክርክር ይነሳል፣ ንጽጽር እየተሰራ ለምን ንጽጽር ተሰራ አልተሰራ ብዬ እዛ ውስጥ አልገባ። ምክንያቱም ሶስታቸው ክርስቲያኖቹም ፕሮቴስታንቶቹም ሙስሊሞቹም እንድትረዱ የምንፈልገው የምንኖረው ኖረው እኮ አማራው ኦሮሞ፣ እስላም ከክርስቲያኑ ጉራጌው ከትግራዩ ፕሮቴስታንቱ ከኦርቶዶክሱ ኦርቶዶክሱ ከሙስሊሙ አብሮ ለቅሶ በሚዳረስበት ሲያገባ በሚሞሻሸርበት ሲሞት በሚቃበርበት ለወዳጁ እንባውን አፍሶ በሚቀብርበት አሁንም ገና ተስፋ ባልነጠፈበት ምድር ላይ ነው ያለን። ነገር ግን ሰፈረን አይተህ ቲክቶክ ስትገባ ዩቲዩብ ውስጥ አይተህ ስትገባ ቲክቶክ ስለ የትኛው ዓለም እያወራ እንደሆነ ለማወቅ ይቸግራል። ቲክቶክ ላይ በሚወራ ወሬ ቢሆን እኮ ጎረቤት የነበሩ ወልደ ማርያምና እና መሐመድ እኮ እስካሁን ተጋለው ነበር እኮ። እኛ ሰፈር ያለው መስጊድ እኮ ነዶ ነበር። እኛ ሰፈር ያለው ቤተሰብ እኮ ነዶ ነበር። የኢትዮጵያ ሕዝብ ግን ከቲክቶክ ውጪ የሚኖር እና እዛ ላይ ክርክሮች ይነሳሉ። ይሄ ክርክር እየተከናወነ ያለው ቅድስት ስላሴ ካቴድራል አለ፣ አራዳ ጊዮርጊስ አይደለም፣ አኗር መስጊድ አይደለም ወይም ደግሞ ቤኒን መስጊድ አይደለም። እየተከናወነው ቲክቶክ ላይ ነው። ቲክቶክ ላይ በሚነድሳት መንተክተክ እንኳን ሀገር ትዳር እንኳን ትዳር ሰፈር ያፈርሳል። ሲጀመር ለንጽጽር አለማቅረብ እኔ ሙስሊሞችንም እንደው የምመክረው እኔ ለንጽጽር አታቅርቡ። ኦርቶዶክሳውያንም እንደዛም ነው። እንግዲህ የተወደዳቸው እግዚአብሔር የተሰቦች መምህራች መጋቢ አዲስ እሸቱ የተማማር ነውን ሁሉ መናገር እንደሌለብን ያወቅነውን ሁሉ መናገር እንደሌለብን ያስተማሩን ለአባታችን ለመጋቢያ አዲስ እግዚአብሔር አምላክ ቃል ቤት ያሰማልን። እኛም ደግሞ የተሰማነውን ቃል በዝን ልቦናችን ያሳድርብን። የተወደዳችሁ እግዚአብሔር ቤተሰቦች ይህንን የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በቀጣይ ደግሞ አባታችን አባ ገብረ ኪዳን መናፍቁ ፕሮቴስታንቱን ለጠየቀው ጥያቄ መልስ ይሰጣሉ። ሰብስክራይብ እያደረጋችሁ አብረን እንከታተል። ለመዳን መልካም ስራ መስራት የለብን። ምንም አታምታታ። አማርኛ አትቀሽር። ለመዳን የምንሰራው ምንም መልካም ስራ የለም። ወንጌል አይሸቀጥም። ወንጌል በማባበል አይነገርም እ መልካም የምንሰራው ስለ ዳንን እንጂ ለመዳን አይደለም። ኢየሱስ ስለ ዳንን ወይንም በእግዚአብሔር ልጅ ስራ ስለ ዳንን የመዳናችን ፍሬ የሆነውን ስራ እንሠራለን፣ ለመዳን ግን አንሰራም። ያማ ገዳማዊነት ሄርሜቲዝም ምናምን የሚባለው ክርስቲያን ስለ ዳነ ይሰራል እንጂ ለመዳን ይሰራል እንዴ? ነውር አይደል እንዴ? ደሞስ ይህን እንዴት በአፉ መመስከር ያቅተዋል? እንዴት ማውራት አቃታችሁ? አሁን አንድ ጠንጥ ይመጣ ለአባታችን ለርእሰ ሊቃውንት አባ ገብረ ኪዳን ለዘመኑ ለዮሐንስ አፈወርቅ ለተባሉት ለታላቁ አባታችን እግዚአብሔር አምላክ ቃሉ የታሰማልን ረጅም ዕድሜ ከጤና ጋር የቤተ ክርስቲያን አምላክ ያደልልን። እኛም የተማማርነው ቃል በዝነ ልቦናችን ያሳድርብን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ደናናል ወይስ አልዳንም ተብለን በመናፍቃን ስንጠየቅ መናፍቃኑ የሚሉትን ነገር አባታችን በግልጽ ተናግረታል። መናፍቁ ዛጓ ሲናገር ሰምተዋረን። አንድ ጊዜ ስለዳን ድጋሚ አያስፈልገንም ነው የሚለው። ነገር ግን እኛ ከዚህ ቀደም ሲል ድነናል፣ ዛሬም ደግሞ መልካም ስራ በመስራት እንድናለን፣ ለወደፊቱም ደግሞ ለመዳን እንጥራለን እንጂ ድነናል ብለን ቁጭ ብለን አንቀመጥም ማለት ነው። የተደራቸው እግዚአብሔር ቤተሰቦች ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። አሁንም በቀጣይ አባታችንን ትምህርታቸውን እንከታተላለን። እውነት ነው የምነግራቸው፣ እድላችን ልናጣው እንችላለን። ዝም ብሎ 2017 ዓመተ ምት ማለት ደለ እድል ናት ይች። ሌላ አሁን አንድ አመት ጨመረን እግዚአብሔር ይመስገን። አሁን ይችን እድል ሰጥቶናል። ደሞችን እንዳይነሳል መጠቀም አለብን፣ መስተካከል አለብን። ካልሆንማ እንግዲህ የሚያደርገውን እሱ ያውቃል። የባከነ እድል አንድ ላሳያችሁ፣ ሌላ ሁለተኛ ላሳያችሁ። የማቴዎስ ወንጌል ምዕራፍ 25 ላይ ያለ ነው ወሶበ በጽሐ መራዊ ቡአ እልኩ እለ ድልዋት ምስሊሁ ወተዓጾ ኆኅት። ሙሽራው ከገባ በኋላ ከሱ ጋር የተዘጋጁት ሁሉ ገቡ፣ በሩም ተዘጋ ይላል። ወመፃ እልኩ እለ ሆራ ከመይሳየጣ ሊሸጡ ሊገዙ ይሄዱት መጡ፣ በሩ ተዘጋ። ወይቤላሆን እግዚኦ አርኅው ለነ አርኅው ለነ እነዚያም እባክህ ክፈትልን አቤቱ አሉት። አማን እብለክን ከመ ኢያአምረክን እውነት እላችኋለሁ አላውቃችሁም አላቸው። እዩ መንግሥተ ሰማያት ገወንጀል ገወንጀል ተስፋ ተስፋ ጊዜ ኢየሱስ ክርስቶስ በማሰሯቸው ዘይት የያዙ አምስት ጠቢባት ደናግል ትመስላለ ትመስል መንግሥተ ሰማያት አስሮን ደናግል ለነ ሰማያተዊ ይሆን በገማዊ ይሆን ስለ ማህቱ ይሁን። ይህ ሁሉ ላብራራው ስላልሆነ እተዋለሁ ራሱ እንጂ ደግሞ ይሄ የሌላ ቀን ስብከት ስለሚሆን፣ መንግስተ ሰማያት ምን ትመስላለች አለ አስር ደናግል ምን ትመስላለች ነው ያለው። አስር ደናግል ተላ አምስቱ ምኖች ናቸው ጠባባት ወይም ጥበበኞች፣ አምስቱ ሞኞች ሰነፎች ናቸው ይላል። አምስቱ ምን ይዘዋል? ማሰሮና ጥበበኞች ምን ይለዋል ማሰሮና ምን ይዘዋል? ዘይት አምስቱ ምን ብቻ ይዘዋል? ማሰሮ ብቻ ይዘዋል? ከዛ ወካዊኖ መንፈቀሌሊት ደቀሳ ወኖማ መንፈቀሌሊት ሲሆን ሁሉም ምን አሉ ተኝ። ከዚ በኋላ መንፈቀሌሊት ሲሆን ከተኙ በኋላ ውዋ ኮነ ወመፃመራዊ ሊልቅ ልቆነ ሙሽራው መተ ኋላ እነዚያ ዘይት ይዘው ስለሆነ አበሩት አበሩት። ዘይት ይዘዋል አበሩ። እነዚያ የላቸው ምን አሉ መስለቸው አባነ ቅባም ቅብግም እባካችሁ ዘይት ስጡነ አልብነ ዛክ ለነ ወለክል እናንተና ለኛ የሚሆን የለን፣ ሑራ ወተሳየጣ ኀበ እለ ይሰይጡ ከሚሸጡት ሂዱና ግዙ አሏቸው። ሙሽራው ከመጣ በኋላ ግዢ ትሄዱ? ሰርገኛ መጣ፣ በርበሬ ቀንጥሱ። ድሮ መደቆስ የነበረባቸው ሰርገኛው ሲመጣ እንደገና ቃሪያ መልቀም፣ በርበሬ ልጫው፣ ሊደቆስ ይሄ እንትን በርበሬ ድቁስ ከወር በፊት ነው መደገስ ያለበት። ከዚያ በኋላ ምን አደረገ? ሙሽራው ገባ፣ መብራት የያዙት ገቡ። እነዚያ ገዝተው ሲሄዱ በሩ ተዘግቶ። ቆይ ምን ይመስላችኋል? ይሄ ጠባባት የተባሉ ባጭሩ ሃይማኖትን ከምግባር ጋር የያዙ ናቸው፣ ወይም ሃይማኖትን በፍቅር የያዙ ናቸው። ዘይት ፍቅር ነው ይላሉ አባቶች ትትና ነው ይላል። በጣም ብዙ ትርጉም አለው። ለማንኛውም ለሃይማኖት የሚረባ ነገር መያዘ ነው እ አምስት ሌላ አምስት ጠባባት ንጽህ አሚን ተስፋ እያለ ተውክልት እያለ ይሄዳል። እሱን አይደለም የምንፈልገው። አሁን የምንፈልገው ሌላ ጊዜ በመቱን ትምህርት እንማረዋለን። አምስቱ ጠባባት መብራት ማሰሩ የተባለው ሰውነት ነው። ቅዱስ ዮሐንስ አፈወርቅ ምጽዋት ነው ይላል። ዘይት የተባለው ፍቅር ነው እና ምግባር ነው። እሱን ይዘዋል። እነዚያ ግን ተጎልተው ሙሽራው መጣ ሙሽራ ይሏችኋል ማለት ነው ክርስቶስ ክርስቶስ እስከ መንፈቀ ሌሊት ያለችው ጊዜ የመብራት መግዣ ጊዜ ናት። መንፈቀ ሌሊት ማለት ክርስቶስ የሚመጣበት ሰዓት ነው። መንፈቀ ሌሊት የተባለበት ምክንያት ክርስቶስ በትክክል ከሌሊቱ ስድስት ሰዓት ስለሚመጣ አይደለም። ዓለምን ሊፈርድ እሱን አናውቅም። ሰዓቱን እሱ ነው የሚያውቅ መንፈቀ ሌሊት ያለበት ምክንያት በመንፈቀ ሌሊት እንደሚደረግ እንደማይታወቀው ሁሉ እሱ የሚመጣውበት ሰዓት አይታወቅም ለማለት፣ በማይታወቅ ሰዓት ክርስቶስ መጣ። ባልጠረጠሩበት ሰዓት ተኝተው የተገኙ አለን ማለት ናቸው። ንስሓ ሳይገቡ የተገኙት ለጸሎት ለቁርባን፣ ለመልካም ነገር፣ ለፍቅር ያልተዘጋጁ ባዶን ስራዎች ማለት ነው። ዝም ብሎ ሰውነት ብቻ ከዚያ በኋላ ምን ማለት ነው? እስከ መንፈቀ ሌሊት ነበር መግዛት የነበረባቸው ማለት ማለት ነው። እድሜያችን እስከምታልቅ ነው። እድሜ የተሰጠች መብራት ልንገዛባት ነው። ከክርስቶስ ፊት ዘናት የምንቆያትን ፍቅር ገዝተን ለመያዝ ነው። የተሰጠችን ለመተኛት አልሰጠንም። የተሰጠው ለመትጋት ነው የተሰጠው ለመጸለይ ለመትጋት የተሰጠ ነው። ለንባብ የመጽሐፍ ቅዱስን ምስጢር ለማወቅ በክርስቶስ ምስጢር ለመመሰጥ የተሰጠ ነው። ታኝ ትመተኛት ማለት ስንፍና ነው። ሙሽራው ሲመጣ ሊገዙ ሄዱ ማለት ክርስቶስ ሲመጣ ማረኝ ማለት ነው። በሩ ተዘጋ ማለት እድል ተከለከለ ዘጋ። ከዚያ በኋላ ያን ጊዜ ንስሐ የለም ያን ጊዜ ይጮሃሉ፣ የማይጠቅም ልቅሶ ሆነው ሲባል ሰምታችኋል። ቅዳሴ ይሄ ማለት ነው። ክፈትልን፣ አልከፍትም፣ አልቋል። ከዛ ምን አሉ? መጀመሪያ ምን አሉ? እባችሁ እባካችሁ አባነ ቅባም ቅበት እባካችሁ፣ ዘይት ስጡ። ለእናንተ ጭምር የሚበቃ የለንም፣ ከሚገዙት ዱሮ ከሚሸጡት ዶይዳችሁ ጉዙ። የሚሸጡት እነማን እንደሆን ታውቃላችሁ? ቅዱሳን ሐዋርያትና ካህናት ናቸው፣ ዘይት የሚሸጡ የሚባሉት። ዘይት ሻጮች ማለት ምን ማለት ናቸው? ፍቅር የሚሰጡ ምግባር የሚሰጡ ጸጋ የሚያድሉ ማለት ናቸው። የምንገዛው በምንድን ነው? ሃይማኖት ብቻ ዘህንደል ከሚሸጡት ድሮ ነበር መግዛት። ያን ጊዜ ለእናንተ ጭምር አይበቃም ማለት። ያን ጊዜ ድንግል ማርያም እንኳን ብትሆን አታማልደንም። ማንም ሰው ቢሆን ቅዱሳን መላእክት፣ ነቢያት፣ ሐዋርያት የዚያን ጊዜ መብራት የሚያውስ የለም። እሽ የተወደዳቸው እግዚአብሔር ቤተሰቦች ለርእሰ ሊቃውንት አባ ገብረ ኪዳን ለታላቁ አባታችን ለዘመናችን ዮሐንስ አፈወርቅ ተብሎ ለተሰየሙት አባታችን እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያደልልን። እኛም የሰማነውን ቃል እግዚአብሔር አምላክ በዝነ ልቦናችን ያሳድርብን። የተወደዳቸው እግዚአብሔር ቤተሰቦች በዚህ ትምህርት ውስጥ እንግዲህ አባታችን ያስተማሩን ሁላችን ተዘጋጅተን መቀመጥ እንዳለብን፣ ክርስቶስ መቼ እንደሚመጣ እንደማይታወቅ ይህን ይህንን የመሳሰለ በንስሐ ራሳችን ማዘጋጀት እንዳለብን በዚህ ትምህርት ውስጥ የተማማርንበት ነው። የተማማርነውን ትምህርት እግዚአብሔር አምላክ በልቦናችን ያሳደርብን። ሰብስክራይብ ላይክ ሽር ማድረጋችሁን አትርሱ። ወደ ቀጣይ ትምህርት እናመራለን። ነገ የለንም የለንም፣ ዛሬ ነው። እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ይለኛል። አንድ ሦስት አራት ቦታ ሄጄ አይቻለሁ። ወደ ሌላ ስቴት እኛ የሌሎችን ቤተ ክርስቲያን ገዝተን እኛ ስንገባበት ለምንድን ነው የሸጡት ብዬ ነው የምጠይቀው። ለምንድን ነው የሸጡት? እኛ እንዴት ልንገዛ ቻልን? ምን በጣም አብታሞች ሆነን ብራ ትረፍርፈን ሰጥተናቸው ነው? ለምን ሸጡ? እኛ ለምንገዛን? ብዬ ራሴን ስጠይቅ እነዚህ ሰዎች በየቦታው በየፌርማታው አብያተ ክርስቲያናትን ሰርተው ነበር ድሮ። ለምን እንደኛ ብዙ ስለነበሩ በጣም ብዙ ስለነበሩ አማኞች ስለነበሩ በየቦታው ብዙ አብያተ ክርስቲያናትን ሰርተው፣ ዛሬ ላይ ግን ትውልድ መተካት ስላልቻሉ ልጆቻቸውን ማብቃት ስላልቻሉ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው። ቤት ጀርመን አገር ላይ በነገራችን ላይ ልጆችን ጀርመኖች ያሳድጉ የምታቀብጡት የለም። በስነ ስርዓት ነው የሚያሳቻቸው፣ በስነ ስርዓት በአይን ነው የሚግባቡት ልጆቻቸው። በእውነት እና ስለ ቤተ ክርስቲያን በአንድ ብር ይሸጠዋል፣ በአንድ ዩሮ ቤተ ክርስቲያን ውሰዱ ብሎ መስጠት ስለማይፈቀድ ገብቷቸዋል። ትውልድ ሊጠይቅ ይችላል። ምን ተደር ማንስጠዋል? እንዴት ይሰጣል? ትውልድስ ሲኖር አደል በእርግጥ፣ ጠያቂው ግን ህግ ስለሆነ በአንድ ዩሮ ወረቀቱ ማለት ነው ፋይሉ ወረቀቱ ስንት ብር ያወጣል? ይህን ያህል የሚበዛ ወረቀት ስንት ብር ያወጣል? አስቡት። ወረቀቱ እኮ ከንትኑ በላይ ነው ዋጋው ግን እዛ ላይ የሚፈራረሙት በስነ ስርዓት። የመጨረሻ የተሸጠው በስንት ድብር ነው? በአንድ ዩሮ። ለዚህ ደረሱ። የሁላችሁ እኛ ዛሬ ገዝተን ልጆቻችንን የማንተካ ከሆነ እኛም ይሄ ዕጣ ነው የሚደርስብን። ልጆቼ በርቱ፣ ትለፋላችሁ፣ ትደክማላችሁ፣ ይቀራል። ይሰራ እንተካ፣ ልጆቻችን ላይ እንስራ። ለብፁ አባታችን ለአቡነ ናትናኤል እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። የብፁ አባታችን የአቡነ ናትናኤል ረዴት በረከታቸው በሁላችን ላይ ደርብን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ዛሬ ዛሬ አለን አለን ብሎ ማውራት ብቻ እንደማያስፈልግ ትናንትና አለን ያሉ ሰዎች ዛሬ ኪሳራ ውስጥ እንደወደቁ ነው። ይህንን ምሳሌ አድርገው ሀገረ ጀርመንን ምሳሌ አድርገውን የተናገሩ የተወደዳቸው እግዚአብሔር ቤተሰቦች እኛም በአሁኑ ሰዓት ላይ ያሉን ዘመዶቻችን፣ ልጆቻችን በቤተክርስቲያን እውቀት ራሳቸው እንዲያሻሽሉ እንዲያስተምሩ ማድረግ መቻል እንዳለብን ነው ያስተማሩ ድማ ነው። ስለዚህ የተወዳችሁ እግዚአብሔር ቤተሰቦች ይህንን የቱቻና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ ቀጣዩ ትምህርት እናመራለን። በቀጣዩ ትምህርት ደግሞ መምህራችን መምህር ስሙር አላምረው የሚመክሩን የሚያስተምሩን አለ። በቀጣዩ ወደ እሳቸው እናመራለን። እምብርት የሚያሳዩ ሴቶችን ማየት በጣም ብዙ ጊዜ የተለመደ ነው። ትንሽ ታሪኩን ልንገራችሁ። አዳም ራቁቱን ስለነበረ አፍሯል። ሄዋንም እንደዛው አፍራለች። በርቃኗ አለማፈር አትችልም። ምን በደለኛ ቢሆን ምን ኃጢአተኛ ቢሆን በርቃኑ አፍሯል። አሁን ያለው ትውልድ ወይም ደግሞ ዘመናዊ ነኝ የሚለው ትውልድ ለምን ነው በርቃኑ የማያፍረው? አንዳንድ የተገላለጡ አካላት ጌጥ ናቸው። በዚህ ዘመን የሚገርማችሁ በተለይ እምብርት ገልጠው ለሚሄዱ ሴቶች የተጻፈ መልእክት፣ ታሪካዊ ዳራ ልንገራችሁ። አንድ አጥኚ የጻፈውን ነው የምነግራችሁ። እንግዲህ እውነት ይሁን ሐሰት መነሻ ሀሳቡ የጸሐፊው ነው። ምን ብሎ ጻፈ? በምዕራቡ ዓለም ከእናት ሆድ ውስጥ በተለየ ሁኔታ ጽንስን ማከናወን እና ልጅ መውለድ የተለመደ ሆነ እና እነዚያ ከእናታቸው የተፈጥሮ ማህፀን ውጭ ሆነው የሚወለዱ ልጆች እምብርት የላቸውም ነበረ። ምን የላቸውም አልኳችሁ? የተፈጥሮ ሲስተማቸውን ያጡ ናቸው። ስለዚህ እምብርት የላቸውም። እንደምታውቁት እምብርት በእናት ሆድ ውስጥ እያለን መመገቢያችን ነው አንዱ የአፍን ተክቶ ምግብ በሱ ነበረ ስንመገብ የነበረው በማህፀን ውስጥ። ስለዚህ ያ ሲስተም ለካ እነሱ ጋር የለም በማሽን ውስጥ የሚወለዱ ልጆች። ስለዚህ ከአደጉ በኋላ እያፈሩ እምብርት ድብልብል ሙቀጫ ስለሚመስሉ ይሸፍኑታል። በተፈጥሯቸው ያፍራሉ። ይሄንን የሚቃወሙ ሰዎች ደግሞ ስህተትን በስህተት መቃወም ፈለጉና እኔ እናቴ አምጣ የወለደችኝ በእናቴ የምኮራ ሰው ነኝ ለማለት እምብርታቸውን ገልጠው እኔ እምብርት አለኝ ለማለት ተመልከቱ። ያን ስህተት ለመቃወም ሌላ ስህተት የሚፈጥሩ ሴቶች መጡ። የእናቴ ልጅ ነኝ ለማለት የማሽን ልጅ አይደለሁም ለማለት እና ሌላው ዓለም ላይ ተቃውሞ ያመጣው ነው የእርቃንነት። እኛ ሀገር ግን ምን ሲል እንደመጣ አላውቅም። አንዳንድ ጊዜ ምክንያታቸውን የማናውቃቸው ስልጣኔ የሚመስሉ በደሎች አሉ። ምንም ከኛ ጋር ግንኙነት የሌላቸው ለማንኛውም ርቃንነት መነሻ ሀሳቡ እዚህ ዓለም ላይ እንኳን ያለውን ብናይ ጌጥ አልነበረም። መነሻ ሀሳቡ ሰብአዊነትን አከብራለሁ የሚል ጥምዝ ወይም ደግሞ ግራ ዘመም ሀሳብ ይሶ የመጣ ነው ለማለት የፈለኩት ግልጽ ነው። አዳም ራቁቱን ስለነበረ ምን ሆነ? ፈራ፣ አፈረ። ይሄኛው ዘመን ግን ጸበለስን ፍሬውን ብቻ አይደለም ግንዱን በልቶታል ቅጠሉን በልቶታል። ስሩን በልቶታል። ከጸበለስ የቀረው ምንም ነገር ያለ አይመስለኝም። ከኃጢአት የቀረው ምንም ነገር የለም ማለት ነው። አዳም ምንም ሌላ ኃጢአት ፈልገን አናገኝበትም። አንድ ጸበለስን ነው የበለው። ልጆቹ ግን እንዳልኳቸው የበለሱን ፍሬ ብቻ አይደለም፣ ከግንዱ እስከ ቅጠሉ፣ ከቅጠሉ እስከ ስሩ ሁሉን በልተነዋል። ከኃጢአት አሁን የቀረው እዚህ ምድር ላይ ምን አለ እስኪ ንገሩኝ። ምን የቀረን በደል አለ እዚህ ምድር ላይ? ምንም አሁን ኃጢአትን፣ በደልን ሁሉ ጨርሰን። ምናልባት ወደ ኋላ መመለስ ካስፈለገ ፍቅርን ነው ያለ ሞከር ነው አብሮ መኖርን ነው ተቻችሎ መኖርን ተፋቅሮ መኖርን ነው ያለ ሞከር ነው። እና ማፈር የሚገባን በእውነት እኛ ነበርን በርቃናችን ከልብስ አይደለም የሀሳብና የሕሊና ርቃን ያላቸው የገጠማቸው ሰዎች ደግሞ አሉ። የትኛውም ጨርቅ ቢመጣ የትኛውም ልብስ ቢመጣ የማይሸፈን ርቃን ያላቸው ሰዎች አላፈሩም። ሰው ሰው ገሎ ካላፈረ ሰርቆ ካላፈረ በደል ሰርቶ ካላፈረ ምንድነው የሚባለው ይሄ ነገር ክርስቲያኖች? በድሎ ያላፈረ ዲያብሎስ ብቻ ነው። እኛ ያዳም ልጆች እንበድላለን፣ ለባህሪያችን በደል ይስማማዋል። በመበደላችን ግን ቀና ብለን ከሄድን ካላፈርን ክርስቲያኖች በሀፍረታቸው የማያፍሩ ፍየሎች ናቸው። ምኖች አልኳችሁ? አቤት መምራችን ለመምር ስሙር አላምረው እግዚአብሔር አምላክ ቃሎት ያሰማልን። እኛም እንግዲህ የተው መማር ነውን እግዚአብሔር አምላክ በዝና ልቦናችን የተነሳ የተወደዳቸው እግዚአብሔር ቤተሰቦች በአሁኑ ሰዓት እርቃን ወይ ደግሞ እንብርትን እያሳዩ መሄድ እርቃን መሆን እንደ ጌጥ የታየበት ዘመን ነው እና ይህ ደግሞ አላግባብ እንደሆነ የእኛም ታሪክ የእኛም ህይወት እንዳልሆነ የክርስቲያና ህይወት እንዳልሆነ ነው መምህራችን ያስተማሩን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ከመምህራችን መማር የፈለግነው የምንማር ማማረው ብዙ ነገሮች አሉ። እኛም ይህንን ጉዳይ በደንብ ወደ ህይወታችን ልናመላለሰው ደግሞ በራሳችን መነጽርነት ልንመለከተው ይገባል ማለት ነው። የተወደዳችሁ እግዚአብሔር ስፖች ይህንን የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሁንም ወደ እርሰ ሊቃውንት ወደ አባ ገብረ ኪዳን ወደ ተወዳጁ አባት እናመራለን። ማንም ሰው በሉ ከዚህ በኋላ ሊያበሽቀኝ አይችልም። ምክንያቱስ ራሴን ምመራው። ለምሳሌ ልመስላችሁ፣ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ ሪሞት በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ፣ እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ፣ እንደ ምን በወጣኝ ነው? እኔ እንደዚ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ፣ እኔ ተውት ምላቸው። እንዲሁም መንፈሳዊነቱን ተውትና አንድ ሊደርሽፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው፣ የሊደርሽፕ ሳይኮሎጂ ጽፏል። እና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው አደረገኝ። አንተ ተደራጊውን አልኮ እገሌ እንዲያደረገኝ ስትልኮ አንተ እቃና እንደዚያ የምትደረግ ተተግባሪ የምትሆን አንተ እቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው? አንተን እንደዚያ የሚያደርግ ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ ይሁላችሁ። ምን ይባላል? በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምንሰነበታችሁ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ ከዚህ በኋላ እኔም አልወዳቸው ጠባዮች አንደኛ የቤት ስራ ማይሰራ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል የመምርጅል ማለት አይነገርም እንደዚህ ተብሎ አይነገርም ነውር ነው እንደዚህ አይባልም ዝም ነው የሚባለው መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛ ነው ካላችሁ ማብሸቅ አንድ ሰው ሚስቱን እንደዚህ እንደዚህ ስታደርጊ ታበሽቅኛለች አይባልም ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን አንችልም? አንችልም። ምን ማለት የመሰላችሁ ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድን ነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ምና ደውላችሁ አላነሳም፣ አይደል? ዝም ዝም፣ በቃ ከዛ ደግማችሁም ትደውላላችሁ። በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ እውቅና አትስጡ። ከቃሉ ጋር ናቸው። ለምንድን ነው እንዲህ ብለህ የምታበሽቀኝ? አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያደርጋችሁም። እናንተ እውነት አሰብህ ንገሩኝ፣ እንጂ እውነት አሰብህ አዎ ከዚህ በኋላ ማንም ኦፍ ማንም ኦል ሊያደርጋቸው አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም፣ የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁ ማለት የራሳችሁን ስራ መስራት ነው። ለምን ደም ምንባሸቀው? ከቃሉ ጋር ናችሁ። ሁለተኛስ ጸዊረ ነገር እንዴት ነው የምንችለው ነው? ክርስቶስን በማሰብ ነው። ክርስቶስን በማሰብ ነገር መቻል እንችላለን። ጌታ ተተፍቶበታል አይደል? ምራቅ አቤት አይደለም። እና እኛ ምን ሆነን ነው ሰው አልፎ ሲሄድ ምን አይተብኝ ነው ምን ተፋብኝ ምናምን ምን? ነው ፊታችን ላይ እንኳን እስከ ዛሬ ተፍቶብን ማወቅ ማያጠ ለአባታችን ለርእሰ ሊቃውንት አባ ገብረ ኪዳን በድጋሚ እግዚአብሔር አምላክ ቃሌት ያሰማለን። እኛም የተማማርነውን ትምህርት በዝነ ልቦናችን ያሳደረብን። እንግዲህ የተወደዳቸው የእግዚአብሔር ሕዝቦች ማንም ሰው እንደፈለገ ኦን ኦፍ ወይ ደግሞ ሊያበራን ሊያጠፋን ሊያበሳጭን ሊያበሽቅን እንደማይችል ይህንን ማድረግ መደረግ እንደሌለበት ራሳችን መናደድ እንደሌለበት፣ ሰው ሊያበሽቀ እንደሚችል ሊያበሳጭ እንደሚችል እኛ ግን መበሸቅ ወይም ደግሞ መናደድ እንደሌለብን፣ ይህ ደግሞ ስናደርግ ሰዎች ሲገላምጡን ሰዎች ሲያበሽቁን ደግሞ ክርስቶስን ማሰብ እንዳለብን ነው ርእሰ ሊቃውንት አባ ገብረ ኪዳን አባታችን ያስተማሩን። እግዚአብሔር ቤተሰቦች የተማማርነውን ትምህርት እንግዲህ ሰላሳ ስልሳ ፍሬ አፍርተን የመንግስት ወራሾች የስሙ ቅዳሾች እንዲያደርገን የእግዚአብሔር አምላካችን መልካም ፈቃድ ሆንልን የተወደዳቸው የእግዚአብሔር ቤተሰቦች ይህ ቤተተዋህዶ የዩቱብ ቻናል ነው ሰብስክራይብ ላይክ ሼር ማድረጋችሁን አትርሶ ስለነበርን ሰዓት ሁሉ እግዚአብሔር ስሙ የተመሰገነን ወስብሐት ለእግዚአብሔር ይቆየን አሜን